አቤት ጋሼ፣ ምን ልታዘዝ ጋሼ፣ ምን አሉኝ ጋሼ፣ እሺ ጋሼ፣ ትሁት ትሁት አልተቻለችም። ካሌብን እንግዲህ ጋሼ እያለች ትገኛለች። ይሄ የመነጫ ይሄ ሀሳብ ደግሞ የመነጫው ከምን የተነሳ ነው ከተባለ ኤዱና ካሌብ የውሸት ፍቅር ጀምሮ መጠጥ እየጠጡ እየተዝናኑ እየጨፈሩ ምናምን ነገር አስቀንተዋት ነበር። በዛ ተናዳ ስለነበር እንግዲህ ካሌብን አሰሬ ኮነጋሽ ማለት ነው ያለብኝ እያለች እያስረዳች በምትገኝበት ሰዓት ካሌብ ደግሞ እየነገራት ነው ማለት ነው። እኔና ኤዱ ቲናን እና ዳኒን ለማስቀናት ነው እንጂ የእውነት ፍቅር አልጀመርንም። ውሸት ነው ሁሉም ነገር ብሎ በምነግራት ሰዓት እና ምን አገባኝ ሂድና ለዳኒ ንገረው እንጂ ለእኔ ማስረዳት አይጠበቅብክም ብላ ለሱ እየነገረች ትገኛለች። ግን እያስመሰለች ነው እንጂ በውስጧ ደስ ብሏታል። ከወጣ በኋላ ወይኔ ሁሉም ነገር ውሸት ነው ማለት ነው ብላ ሀፒ በሀፒ ሁናለች ማለት ነው። ሰላም ጤና ይስጥልኝ። ውድና እየተከበራችሁ የባንቺ ቲዩብ ተከታዮች በሙሉ እንዴት አላችሁ? እንኳን ደህና መጣችሁ። ለቤቷ አዲስ ከሆናችሁ ሰብስክራይብ አድርጉ። ቪዲዮ ከተመቻችሁ ደግሞ ላይክ እያደረጋችሁ እለፉ ማለት ነው እንግዲህ ትሁት በባለፈው ክፍል ብዙ ነገሮችን አይተናል ብዙ ነገሮች አዳዲስ ነገሮች ተከስተዋል ቲና ታግታ ነበር እንዲሁም ደግሞ የካለብና የኤዱ ጨዋታ እንግዲህ እዚህ ጋር እናብቃ ብሎ ሲያቆሙ የሚታያል ብቻ ብዙ አዳዲስ ነገሮች እየታዩ ነው ግን በጣም ዱብ እዳና ያልተጠበቀ አዲስ ነገር ተፈጥሯል ማለት ነው። ትሁትረካ ረካ ወዳ አይደለም የሰው ቤት ሰራተኝነት ያን ሁሉ ዓመት የቆየችው የራሷም ጉዳይ ስላለ ነበር ማለት ነው። እሷን የሚፈልጋት ሰው መጥቷል። እየተደበቀ እያያት ነበረ፣ አይቷታልም፣ እሷም አይተዋለች። በጣም ተናደደ፣ ተደናግጣ ለሂቷ ደውላ ሂቴ መጣ እኮ ህይወቴን አሁንም ሊያሰመቃቅልብኝ መጣ። ህይወቴን አሁንም ሊያጨልምብኝ መጣ ኮ፣ ሂቴ ምን ይሻለኛል እያለች ለየቷ አደጉ ላይ እየተናገረች ትገኛለች። በዛ ላይ ደግሞ በጣም ተጨንቃለች ማለት ነው። በጣም ተጨንቃ ተደነባብራ ቤት ውስጥ መታ ሁሉን ነገር ስታደርግ ትታያለች። በጣም አሳዝናኛለች። በዛ ላይ የቲና ወጥመድ ውስጥም ገብታለች ትሁት ማለት ነው። እሳት ቲና በምትታገትበት ሰዓት እንግዲህ እየተጨነቀች ነበር፣ እና የተለያዩ ነገሮችን አብረን የምናየው ይሆናል። አድምጡ፣ ወደ ቪዲዮ እገባለሁ ማለት ነው። እንግዲህ በባለፈው ክፍል ብዙ ነገሮችን እያየን ነበረ። ቲና እና ቲና ሳትሆን ኤዱ እና ካሌብ እያስመሰሉ ነበር። እንዲሁም ደግሞ ቲናን እያስጨነቃት ነበር ያ አጋቹ አንድ ሚሊዮን ብር አምጪ እያላት እያስጨነቃት እገድልሻለሁ እያላት ነበር። እንደዛተም ደግሞ አግኝቷት ነበረ። እሷ በንዴት ጠጥታ በምትወጣበት ሰዓት ጩቤ ይዞ ሊወጋት በምልበት ሰዓት ነበረ ትሁት አፍቃሪ ይሁን እንግዲህ ለምን እንደምፈልጋት አልታወቀም። እንግዲህ ያ ሰው ማለት ነው ትሁትን ለምን እንደምፈልጋት ሊያገባት ፈልጎ አፍቅሯት ይሁን ለምን እንደምፈልጋት እሱን አላወቅንም ገና ግን የእሷ ፈላጊ ነው። የቲናን ባክግራውንድ አጥንቶ ከጨረሰ በኋላ በቲና በኩል ትሁትን በቀላሉ ማግኘት እንደምፈልግ ስላወቀ ቲናን እንግዲህ ወጥመድ ውስጥ ለማስገባት ብሎ ከዛ ሰውዬ እንደምንም አትርፎ ወደ ቤቱ ወስዶ ነበር እያሳደራት። እሷም እዳደረች እና በጠዋቱ ተነስታ የት ነኝ ለምን በሩ ተቆለፈብኝ ምናምን በምትልበት ሰዓት መጥቶ በሩን ከፍቶ ገባ። ከዛ ከመግባቱ በፊት ግን ትሁት ሱቅ በምትሄድበት ሰዓት ነበረ ተደብቆ ያያት። እሷ እሱን አይታ እሷ ተደናግጣ ወደ ቤት ገባች እና በጣም ተደናግጣ ፈርታ ነበረ። በዛን ሰዓት ነበረ ስልክ ደውላ ለቤተሰቦቿ እየነገረች። እንዲሁም ደግሞ እንዴ ሰዎቹን ከሚገል እኔ ንግደለኝ እኔ ከዚህ ቤት መውጣት አለብኝ ምናምን እያለች ብቻዋን እያወራች ነበረ። በዛን ሰዓት አባባ ሲመጡ በጣም ተደናገጠች። ከዛ በኋላ በሩ ስንኳኳ ደግሞ እሱ ሰውዬ የመጣ መስሏት በጣም ተደናግጣ አትክፈት ምናምን በምትልበት ሰዓት አባባ ደግሞ ትሁት የምንነሻል ችግር አለ ወይ ምን አጋጥሞች ነው ብሎ በጣም እየጠየቋት ነበረ። እሷ ደግሞ ምንም ችግር የለም እን ለምን ፈራለሁ እንዴ አባቤ አባ እንዴ አባባ እንዴ እንዴት ነው ምንፈራው በግድ ፍሪ ነው እንደምናምን እያለች እያስመሰለች ነበረ። በጣም ደንግጣለች። በጣም ፈርታለች። አሁን የሰቀቀን ኑሮ ነው ትሁት ያለችው ማለት ነው። በጣም ነው ያሳዘነችኝ በነገራችን ላይ ሰውዬ ምን እንደፈለገ ባይታወቅም ግን በከባድ ነው የሚፈልጋት ማለት ነው። እና እንደምንም ቤት ገባች። ከዛም ነበረ እንትን እያለች እያለች ካሌብ የመጣው ካሌብ ኩሽና ሄደና እንግዲህ ሊያናግራት የሞክረው ከዛ በፊት ነበረ። ግን ከእንትና ጋር ማነች ዳኒና ኤዱ ተገናኙ እና እያወሩ ነበረ እንግዲህ አልፈልግም የኔና የካሌብ ነገር እውነት ነው። አንድ እድል ሰጥቼ ነበረ፣ አንተ እድሉን አልተጠቀምክበትም ስለዚህ በቃ ተወኝ፣ እኔ ህይወት ጀምር ያለው የራሴን ህይወት ጀምር፣ መልካም ህይወት ይሁንልህ ብላ ከዳኒ ጋር ተሰናብታ መጣች ማለት ነው። ከዛ በኋላ ግን ብቻዋን እያሰበች እንትን እያለች ዳኒ፣ በጣም ነበረ መውድህ፣ ግን ፍቅርህን በልቤ ቀብሬ አኖራለው፣ ህይወቴን ጀምራለው እንግዲህ የማይለወጠውን ሰው መጠበቅ የመጋጋጥ ይባላል። ስለዚህ ከአንተ ጋር ያለኝ ግንኙነት እዚህ ጋር ያብቃ እያለች እያለቀሰች ነበረ። ሄዱ። ከዛ ከተመለሱ በኋላ ከካሌብ ጋር ተገናኙ እና ካሌብ ደግሞ ይሄ ግንኙነት ይብቃን፣ እኔ ደስ አላለኝ፣ ምቾት እየተሰጠኝ አይደለም። ስለዚህ እነሱ ያደረጉትን መልሰን እነሱ ላይ ከምናደርግ እንተው ብሎ ነግራት ማለት ነው። ከዛ እሷም ለምን ምናምን ካለች በኋላ እሽ በቃ እንተው፣ እሺ በቃ ነው የሚቾት እየተሰጠኝ አይደለም በቃ እናቁም ብላ አለችው። ከዛ ነገሩን አቆሙ ማለት ነው። ካቆሙ በኋላ ነበረ ሄዶ ካሌብ ለትሁት የነገራት። ሄዶ ለትሁት እንግዲህ እንደዚህ እንደዚህ ነው ብሎ ነገራት። እንግዲህ ውሸት ነው። መጀመሪያ ሲሄድ እሷ ካሌብን እንግዲህ ትሁት ብሎ ስጠራት፣ አቤት ጋሼ አለችው። እንደኔና አንቺ መሀሉ ከመቼ ወዲህ ነው እንደዚያን ነገር የተፈጠረው? አላት ማለት ነው። አይ አስሪ እኮ ነኝ፣ ምነው? ስለዚህ ጋሼ ማለት አለብኝ? ምናምን ስትል፣ እሱ ከኤደን ጋ ያለውን ነገር አስረዳት። ለኔ ኮም ማስረዳት አይጠበቅብህም፣ ለዳኒ ንገራት፣ ንገረው እንጂ ነው የምን አገባኝ ምናምን ስትል ለማንኛውም እንደዚህ እንደዚህ ነው ብሎ ነግሯት ወጣ። ከዛ እሱ ከወጣ በኋላ እሷ በጣም ደስ አላት፣ ምክንያቱም ታፈቅረዋለቻ። ውሸት ነው ማለት ነው ምናምን ብላለች እና እየተደሰተች እያለች ነበረ ማለት ነው። እና ትሁት ደግሞ በጣም በጣም በጣም የምታሳዝን ልጅ ነች። ሰው እሷ ላይ ክፋትን አድርጎ እንኳን እሷ ለሰው ትጨነቃለች። ቲና ውጭ በምታድርበት ሰዓት ወይኔ ምን ሆና ይሁን ምናምን ብላ ለአባባ እየነገረቻቸው ነበረ ማለት ነው። ምን ሆና ይሁን፣ ከቤት ወጣ እኮ አድር አታውቅም። ምን አጋጥሟት ይሁን ውጭ አደረችው ብላ እየነገረቻቸው ነበረ። አባባም ኧረ አትጨነቂ፣ አንቺ ልዩ ሰው ነሽ፣ ለምን ትጨነቂያለሽ? እሷ እኮ ክፋት ነው የሞላባት፣ ስለዚህ ምንም አትሆንም ምናምን እያሉ ነበረ። እንግዲህ እሷ ተጨንቃ እንትን እያለች ነበረ። አታስቢ፣ ምንም አትሆንም እሷ መጥፎ ነገር ቢያጋጥማት እንኳን እንደምንም ትወጣለች ብሎ እያስረዱ ነበር። ከዛ ከዳንዳኔና አባባም እየተነጋገሩ ነበር የቲናን ጉዳይ የትዳ ሆነ ነ ኮ እየደወለች ነው እኛ እንዴት እንደምታጠፋ እኔ መጥፎ ነገር እንትን እያለች ይሆናል ምናምን እያሉ። በዚህ አጋጣሚ እኔ ምን እንደተረዳሁ ታውቃላችሁ? ሰዎች መጥፎ ሰዎችን ምን ነገር ቢያጋጥማቸው እንኳን ሰዎች አይደርሱላቸውም ማለት ነው ምክንያቱም እንትን ነው ብሎ ነው የሚያስቡት። በቃ ማለት ያ ሰው ክፉ ስለሆነ የትኛውን ክፉ ነገር ቢያጋጥመው ችግር ውስጥ ቢወድቅ እንኳን የሚረዳው ሰው የለም። ስለዚህ ክፋት መጥፎ ነው፣ ክፋት መጥፎ ነው፣ በእውነት ክፋት መጥፎ ነው። እና እግዚአብሔር አምላክ ይጠብቀን ከእንደዚህ አይነት ነገር። ከዚህ መማር ይቻላል ለማለት ነው። እና እንደዛ እሷ አሁን ያ ሰው ክፉ ቢሆን ያ ሰው ክፉ ነው። በእርግጥ ያኛው ሰው ገሏት ቢሆን እንኳን ያ ሰማይ ሰባር የሚያክለው ሰውዬ ያኛው ሰውዬ ባይደርስ ኖሮ በጩቤ ወግቶ የገላት ነበረ። ገሏት ቢሆን ኖሮ ሬሳዋ እዛ ስንት ቀን እንደሆነ ያድራል ማለት ነው። ክፉ ሰው ክፉ ነው። ስለዚህ ሰው ሁሉ ለሱ መልካም ነገር አያስብለትም። ለክፉ ሰው ክፋቴን ነው የሚያስበው። እና በጣም ነው እንትን የተማርኩበት ማለት ነው። እዚህ ጋ በቃ እሱ እኮ እንደዚህ ነው እየተባለ ነው እንደወጣ የሚቀረው ስለዚህ ሁሌም መልካም ነገር እንድናስብ ነው። ይሄ ድራማ ለእኛ እንትን ያለው ማለት ነው፣ ይቅርታ እና ይሄን ተምሬበታለሁ። ሲቀጥል ደግሞ ትሁት እንግዲህ በጣም ጭንቅ ውስጥ ትገኛለች። እግዚአብሔርም ላይክ ይርዳት። ዳኒና ኤዱ ደግሞ የምታረቁ ይመስለኛል። እንግዲህ ያስታርቋቸዋል ብዬ አስባለሁ እንደምንም ስለ ካሌብ እየነገራው ነበረ። ንገረኝ እውነቱን ምናምን ብሎ ሲጠይቀው ካሌብ አይ አንተ ግን እሷን ለመካስ ሞክር ለማንኛውም ብሎ እንትን እያለ ነው። እውነት ነው ውሸት ነው አላለም፣ ግን ነግራዋለች። እንትና ማለት ነው ትሁት ነግራዋለች። በጣም ደስ ብሎታል። ከዚህ በኋላ እንደምንም አድርጌ እጅል ያስገባታለሁ፣ እሷን አጥቼ መኖር አልችልም እያለ ዳኒ እያለ ወጥቷል ማለት ነው። እና እንግዲህ ቲና አሁን በሚቀጥለው እንግዲህ ቲና ትሁትን አሳልፋት ትሰጠው ይሁን ወይስ እንዴት ይሁን? እሽም እንብም አላለችም። ፎቶን ሲያሳያት ቲና ማነው ትሁት ብላ ደንግጣ እንትና አዎ ትሁት አለ ሰውዬ። እንደዛ ላይ መጨረሻ ላይ ግን ትሁት ሱቅ ነው ምናምን በጨለማ በምትወጣበት ሰዓት ነው። ሰውዬ ያገኛት ማለት ነው። ተመልሳ ወደ ቤት ሄዳለች። ወደ ቤት እንግዲህ ሮጣለች ማለት ነው። ወደ ቤት ሳትደርስ ያገኛት ይሁን ይዛት ይሁን ወይስ ወደ ቤት ደርሳ ታመልጠው ይሁን፣ ብቻ የትሁት ነገር አሁን አስጊ ነው። ለምን እንደምፈልጋት አይታወቅም። እንግዲህ እኔን ይግደለኝ እንጂ ሰዎችን አይግደል ምናምን ብላ ስታወራ፣ ግን ለመግደር የመፈልጋት ነው የሚሆነው ማለት ነው። እንግዲህ ሀገር ቤት እያለች ምን እንዳደረገች ባይታወቅም ሰውዬ ሀገር ቤት እያለች የሚያሳድዳት ሰውዬ ይመስለኛል። እንግዲህ ከተማ እሷን ፈልጎ ፎቶ ይዞ መጥቶ ሆኖ ማለት ነው። ፎቶን ሲያቃጥልም ይታያል። የትውትም ፎቶ እያቃጠለ ነው። ምናልባት በፍቅር ጎድታው ይሆን? ብቻ በፍቅር ነው የሚሆነው መቸስ። እየተበቀላት ሊበቀላት እየፈለገ ያለ ነው ይመስለኝ እና የትሁት ዕጣ ፈንታ ምን ይሆን? ቲና አሳልፋ ትሰጣለች ብዬ አስባለሁ። ምክንያቱም ይሄን ነገር አግኝታ አትተውም። ቲና የምትደራደረው በምን እንደሆነ ታውቃላችሁ? ያ ሰማይ ሰባሬን ሰውዬ ከኔ ገለል አድርግልኝ፣ ግደለው እና እኔ ደግሞ ትሁትን አሳልፈ ልስጥ ምትል ነው የሚመስለኝ እና እንደዛ ምትል ይመስለኛል። እንግዲህ እግዚአብሔር ይርዳት። ትሁትን ትሁትን አሳልፋ ባሰጣት መልካም ነው ብዬ አስባለሁ። ትሁት ብዙ ፈተናዎችን የምታይ ይመስለኛል። ከዚህ በኋላ የትሁት ፈተና ነው የሚቀጥለው፣ እና እንዴት ብላያን ፈተና መወጣት እንዳለባት። እንግዲ እግዚአብሔር በነገራችን ላይ መልካም ነገር ለሚያደርጉት እግዚአብሔር አምላክ ደግሞ መልካም ነገር ያደርግላቸዋል ብዬ አስባለሁ። ስለዚህ ትሁት ፈተና ቢያጋጥማት እንኳን ካሌቤ ማባባ ስላሉ ከዛ ፈተና የምታደጓት ይመስለኛል። እና የእናንተ ሳሳብ ምን ይመስላል? ከዚህ ድራማ አሁን ምን እየተማራችሁ ነው? እናንተ ምን እየተማራችሁ ነው? እኔ አሁን ክፉ ሰው እኔ አሁን ከዚህ ክፍል የተማርኩት ምንድን ነው? በቃ ክፉ ሰዎች የትኛውም ነገር ቢያጋጥማቸው ሰው እንደማይደርስላቸው ስራው እኮ ነው ስራው እኮ ነው እየተባለ ያ ሰው የከፋ ጉዳት እንደሚያጋጥመው ነው የተረዳሁት ማለት ነው። እና እግዚአብሔር እርዳን። ለማንኛውም ትሁት ድራማ በጣም ምርጥ ድራማ ነው። ያላያችሁ እዩ፣ ያያችሁ ደግሞ ተከታተሉ። መጨረሻው ምን እንደሚሆን እንግዲህ ባይታወቅም አሁን አዳዲስ ነገሮች እየመጡ ስለሆነ ነው ማለት ነው። እና ሰላማችሁ ይብዛልኝ። የዛሬ ቪዲዮ ይሄን ይመስላል። አዲስ የሆናችሁ ሰብስክራይብ አድርጉ፣ ነባር የሆናችሁ ደግሞ ላይክ፣ ሼር እያደረጋችሁ ቤተሰብ ሁኑ። አመሰግናለሁ። መልካም ቆይታ